ያው ትንሽ የተደናገጥ ምስሉኛል። ዘላለ ማነው ልውልም አብረውት የሚሰሩ ልጆችም እንደዚህ እሱ ቤትም ያገኙኛል ብሎ አላሰበም ነበር። እንግዲህ እንግዲህ ከፊት ለፊት መቶ እነሱ ናቸው ሂደው ሲጋፈጡ የነበረው መስፍን የተባለው ሰይጣን። እንግዲህ እያበቃለት ነው። እያያችሁ ነው። መስፍን እያበቃል ነው። እያበቃል ነው አሁንም ደጋግሜ የምምለው መስፍን እያበቃለት ነው። ማህሌት እጃቸው እጃቸው ገብታለች። ናቴን እጃቸው ገብቷል። ካሁን በኋላ የሚቀረው መስፍን የተባለው ሰይጣን ብቻ ነው። እሱም ቀኑ ደርሷል። ያው ባለፈው እንደነገርኳችሁ ናቴ ከተገኘ በኋላ እንግዲህ እነሱ ያላችሁ እንትን ወደዚህ ሰይጣን የሆነ መስፍን ሰውዬ ነው። እሱን ብቻ ነው አሁን ካአሁን በኋላ ሲጀመር መስፍን የትም አለ የትም፣ እሱ ሽጉጥ ያዘም አላዘም አብረውት የምትን የሚሉትም ለራሳቸው ለህይወታቸው መስጋት አለባቸው። ምክንያቱም አብቀቶለታል ሁለታል። ከአሁን በኋላ የትም አገር መሄድ አይችልም። የሚሄድበትን ሁሉ ነገር ወረቀት ነሽ የውጭ አገር ፕሮሶስ ምናምን ሁሉም ነገር የናስር አይን ወይም ልውል እጅ ላይ ነው ያለው። እንግዲህ ባለፈው ከሶስት ቀን በፊት የተለቀቀ ቪዲዮ አይታችኋል። የመስፍን ቀኝ እጅ የተባለው አብሮ የሚሰራው ተባባሪው ሌበው ዋናው ተይዞ ነበር፣ እና እሱ ጋር ነበር ወረቀቱ፣ የመስፍን ወረቀቶች ማለት ነው። ወደ ውጭ የሚሄድበት ፕሮሰሶቹ ሰው እጁ ላይ ነበረ። እንዳጋጣሚ ሆኖ እነሱ ሲደርሱበት፣ ምንም አማራጭ የለውም። የሚይዘው የሚጨብጠው ሲያጣ እንግዲህ ያለውን የሚያውቀውን መረጃ ሙሉ ለሙሉ እንግዲህ ለነስር አይን ልዑል ነግሮታል ማለት ነው። ጀግኖቻችን፣ እውነት የያዘ ሰው ሁልጊዜም እውነት ያሸንፋል። እውነትን ይዛችሁ ብትታገሉ እንደዚህ ነው በቃ ውጤታማ ትሆናላችሁ መጨረሻችሁ ማለት ነው። መስፍን በገንዘብ ብቻ እየገዛ ዝም ብሎ ገንዘብ የእነ ማሌትን ገንዘብ አባከነባቸው እንጂ መጨረሻው የእሱ ውርደትና ቅሌት ብቻ ነው። ይሄው መጨረሻው መያዝ ነው። እግዚአብሔር ይመስገን። ናቲን ወደ ውጭ ሊያስወጡት ነበረ፣ ሀገር ውጭ አልተሳካለትም። ጀግናችን እንዲሁም በዚሁ አጋጣሚ በጣም የምታመሰግኑት የናቲ ጠባቂ ለዘላለም ደብዳቤ አስቀምጦለት የነበረው ልጅ አስታወሳችሁት? እሱን ልጅ በጣም በጣም በጣም ሁላችሁም አመስግኑት። ወጥመድ ነው ምናምን እያልን ነበር፣ ግን ትክክለኛ ናቲ ያለበትን የሚያመላክት እንትን ነበረ ደብዳቤ ላከድለት ያስቀመጠለት ማለት ነው። በሱም አቅጣጫ ነው እንግዲህ ናቲን ያገኙት ማለት ነው። ይዘውት ሊወጡ ነበር። ናቲ በጣም የሚያሳዝን ልጅ ነው። እያያችሁት ነው። መኪና ውስጥም ሆነ ምንም ሆነ እጁ በሰንሰለት ታስሮ በጣም የሚያሳዝናት ሀገራችን ላይ እንደዚህ አይነት ከባድ ሕሊና የሌላቸው ሰዎች ሲኖሩ ትንሽ ይከብዳል። ገንዘብ የሚያሳድድ ሰው መብዛቱ በጣም ያሳዝናል። ሆኖም ቀረም እነ ናቲ ማህሌት ከነ ልዑል እጅ ስለገቡ እግዚአብሔር ይክበር ይመስገን። ሌላ ምንም ነገር አለለም። ይሄ እዚህ ቅሌታም ሰውዬ እያለቀለት ነው አሁን። ካሁን በኋላ ምንም ምንም ምንም የሚለው ነገር የለም። በቃ ካሁን በኋላ ምን ያሳብባል? አልቆለታል። ኦሬዲ እጁን አምኖ መስጠት አለበት። ካአሁን በኋላ የነ ማህሌትን ብር ማዞር ማዟዟር እንደማይችል ሙሉ በሙሉም ባይሆንም እንግዲህ ልዑል እንደተናገረው ከሆነ በትንሹም ገንዘባቸው እየተመለሰላቸው እንደሆነ የአንዳንድ ቦታ ይሄ ሰይጣን ያዞረባቸው በሱ በራሱ እንዲያዞር እንደፈለገ ሲያደርገው የነበረው ብር በትንሹም ቢሆን ወደ እነሱ እየተመለሰላቸው ነው። ግን ብሩም ብሩ ሁሉም ነገር ተራ ነገር ነው። የእነሱ ህይወት ነው መጀመሪያ የሚቀድመው። እነሱ እንደዚህ በተለይ እሷ በጣም የወንድሟ ነገር ሲያሳስባት ነበረ ትንሽ የጤና ሁኔታ ትንሽ ሁለቱም የጤናቸው ሁኔታ ትንሽ እንትን ነው የሚከብድ ነው እንደምታያቸው። ግን እግዚአብሔር ይመስገን ይድናሉ፣ በሐኪም ቤትም በጸበልም ይድናሉ። ዋናው ህይወታቸው መትረፉ ነው፣ ዋናው ከዛ ሰይጣን እጅ መትረፋቸው ነው። ከዛ ውጭ ምንም ብዙም እንትን አይደለም፣ አያሳስብም። እንግዲህ ከአሁን በኋላ መስፍን ቤትም አለቤትም መውጫ እንደሌለው የትም ሊያመልጥ እንደማይችል አሁንም እኮ ምንም አይሸነፍም። እስካሁን ድረስ ናቲን ነበር እንደ መያዣ አድርጎ ሲጠቀም የነበረው። ካሁን በኋላ ማንን? ካሁን በኋላ እራሱ እጁ መስጠት አለበት። አብቅቶለታል ኦልሬዲ ቅሌታም የሆነ ሰውዬ ሲያሰቃያት፣ በሴትነቷ ሲጫወቱባት ስንት መከራ ያየች ልጅ ናት። የእውነት በጣም የምታሳዝን ልጅ ናት። አሁን ራሱ እሱ ስታስታውስ ራሱ እንትን ይላታል። እግዚአብሔር ይመስገን ስለሁሉም ነገር እግዚአብሔር ይመስገን። እነሱም ልፋታቸው፣ ድካማቸው ከንቱ አልቀረም የእናንተም እግዚአብሔር ይመስገን። በመጨረሻም እናቴም ማለት እነሱ ጋር ስለገቡ ስለሁሉም ነገር እግዚአብሔር ይመስገን። ከአሁን በኋላ ደግሞ መጠንቀቅ ያለባቸው ፣ ባለፈውም እንግዲህ በቤት ሰራተኛ እና ዘበኛ ሆነው በገቡት ነው፣ ይሄ ሁሉ ጥቃት፣ የሁሉ ስቃይ እየደረሰባቸው። ስለዚህ ከአሁን በኋላ መጠንቀቅ ያለባቸው ለሚመጣው ነገር ቅሌታም ወራዳ ወራዳ ሰውዬ ነው እጅግ በጣም የሚያሳፍር። እንዲሁ ትንሽ ትንሽ እኮን ሰብአዊነት የማይሰማው የሰው አረመኔ የሰው ጨካኝ። እዩት፣ መጨረሻው እንግዲህ ይሄ ነው ሲሆን ገባ መጨረሻው። እውነትን የያዘ ሰው ሁልጊዜም እውነት ያሸንፋል። በሰው ገንዘብ፣ በሰው ላብ፣ በሰው ላብ እየቀለደ የነበረው መስፍን የመጨረሻው ቀን ደርሶ እኔ በጣም የምፈራው ሁልጊዜ የምፈራው ምንድን ነው? ሰውዬው በጣም ሰይጣን ስለሆነ ፊት ለፊት ካገኛቸው ያው ይዞ ሽጉጥ ይዞ ምናምን ነው የሚዞረው ይላሉ፣ ከሱ ጋር የሚሰሩ ሰዎች ራሱ። ስለዚህ እሱ ትንሽ የሚያስፈራው የእሱ ነገር እንዳይተኩስባቸው ነው። ግን ኦልሬዲ ተኩሰው ነበረ፣ የተኩሱ ድምፅ ምናምን ነበረ አለ። ልዑል እንደሚያወራው በጣም ብዙ እንትን ነበረ። በዛ መሃል ደግሞ እግዚአብሔር ይመስገን ግብ ግብ በገጠሙ ሰዓት እንግዲህ፣ ልዑል ሆነም ቀረም ካሁን በኋላ ምንም አለ ምንም፣ እሱ ሽጉጥ ነረው ምን ነረው ምን ነረው፣ የትም አያመልጥም። ላታመልጭኝ፣ አታራርጭኝ፣ ካሁን በኋላ ማለትም ናት። እነሱ እጅ ስለሆኑ በምንም በምንም ቢል ማንም ሰውም አይሰማውም! የመጨረሻው እሱ አምኖ እጁ መስጠት ብቻ። ሌላው ደግሞ እስካሁን ድረስ ለበደላቸው እስካሁን ላሰቃያቸው መሀሌትን በሴትነቷ ለተጫወቱባት እያንዳንዳቸው መቀጣት አለባቸው። እንደዚህ በቀላሉ መሀሌት እና ናቴ ተገኝተዋል ተብሎ የሚተዋ አይደለም። ፍትህ ማግኘት አለባቸው። እህታችን ፍትህ ማግኘት አለባት፣ ወንድማችንም እንደዛ። እኛ ሀገር ላይ ታውቃላችሁ፣ ሁሉም ነገር በሙስና ነው። ገንዘብ ካለሽ ምንም ነገር እንትናት ሰው ገሎ ምንም አለ ምንም አንድ ወር ወይ እንደዛ ሁለት ወር አመት፣ በቃ ገንዘብ ካለሽ ከፍለሽ ትወጫለሽ። ትንሽ የሚያስቸግረው ያው የሀገራችን ሁኔታ ሁላችሁም ስለምታውቁት ከባድ ነው። በገንዘብ ነው ሁሉም ነገር በገንዘብ ነው። በተለይ ደግሞ ውስጥ ለውስጥ የሆነ ሰው ታዋቂ ሰው ካለሽ እንደዚህ እንጂ ምስኪን ድሃ የሚኖርበት ሀገር አይደለም። ሀገራችን ላይ ያው የምታዩት ነገር ነው። ሆኖም ቀርም ቤትም አለቤትም ሰውየው እስካሁን ድረስ ላሰቃያት የእሱ ተላላኪዎች የተባሉ ሰዎች በሴትነቷ እንግዲህ እየተጫወቱባት አሁን ላይ በሙሉ ጤናነት አይደለችም። ያው ትንሽ ተንቀሳቅሳለች እንጂ ጉዳት እንዳለባት መሃል ላይ ከአጥንቷ ያው የእንትንም ስለ አስወርዳም ስለነበረም ትንሽ ጉዳት አለባት። ያው አሁን እናቴ ከተገኘ በኋላ እንግዲህ እግዚአብሔር መስኪን ባንድ ልባቸው ሁለቱም መታከም ካለባቸውም ጸበል መግባትም ካለባቸው በምን እንትን በሚለው በመግ እንትን ይላሉ ማለት ነው ይታከማሉ። ዋናው ጤንነታቸው ስለሆነ ብሩ ምኑ ሁሉ ነገር እሱ ቀሪ ነገር ነው። ብሩ ቀስ ብሎ እንትን እነሱ በህይወት ሲኖሩ ነው ብሩ ምናምን የሚያስፈልጋቸዋ። መጀመሪያ የሰው ልጅ የሚያስፈልገው ህይወት ጤና ነው። ጤና ከሌለሽ ገንዘብ ስላለ ምንም ፋይዳ የለውም። የሚያሳስብ የእነሱ ጤና ነው። ያው እነሱም እነማ እነዘላለምም ልውልም ከጎናቸው ስላሉ ከአሁን በኋላ ጥንቃቄ ማድረግ ያለባቸው እንደዚህ እንደባለፈው ዘበኛ ሆኖ የሚገባ ሰራተኛ እነሱን በፍጹም ከቻሉ እንደውም ሰራተኛም አያስፈልጋቸውም፣ ዘበኛም። ፈጣሪ ያለ ራሳቸው ሰርተው መመገብ የሚችሉ ልጆች ናቸው። ምንም ሰው አያስፈልግም። የምታዩት ነው እንግዲህ ሰራተኛ መስለው ሲገቡ ብዙ ስቃይ ይዘው ነው የሚመጡት። ተልከው ነው የሚመጡ። ስለዚህ ከመጡ በኋላ ሌላ ችግር ከሚፈጠር ሳይሆን መጠንቀቅ ይሻላል በሚለው ምንም ነገር ባያስገቡ የተሻለ ነው፣ ለተሻለ ለተወሰነ ጊዜ ከዛ ደግሞ ከተስተካከለላቸው እነሱ ያውቃሉ። ዋናው የነሱ ጤና ነው። አሁን የዚህ ሰውዬ ሰይጣን ሰውዬ አሳደው መያዝ መጨረሻ የእሱ ነው የናፈቀኝ። እስካሁን ድረስ የናቲ ነበር። አሁን ደግሞ የመስፍን ቀን የሚደርስበት ቀን የሱም ቀን አሁን የመስፍን ሰዎች እያንዳንዳቸው የምታያቸው ሁሉም ስለ መስፍን ትክክለኛ መረጃ እየተናገሩ ነው። ምክንያቱም ሰውየው አዩት አዩት አዩት፣ ምንም የሚራራ ሰው አይደለም። ለሰው አረመኔ ነው አይደለም ለአገታቸው ልጆች ይቅርና አብረው ስለሚሰሩ ሰዎች ራሱ እምነት የሌለው ጎዶሎ ሰውዬ ነው እየተጠራጠረ በእነሱ ላይ ከባድ እርምጃ እየወሰደ ስለሆነ እነሱም ከዚህ ጭንቀት መገላገል ስለሚፈልጉ ሁሉም ትክክለኛ መረጃ እየሰጡ ነው። አሁን ደግሞ መስፍን ያለበትን ቦታ ጠቁሞ የሚያሳይ ሰው ልክ እንደ ናቴ ናቴ፣ እንደዚህ ሊወስዱ ነው ብሎ ደብዳቤ ያስቀመጠለት ልጅ ልክ እንደሱ፣ አሁንም የዚህ ሰውዬ ያለበትን ቦታ ጠቁሞ የሚጠቁም የመስፍን ሰው ቢገኝ አቤት። ቀና ቀና ነበር። እውነት ይኖራል ደሞ ታያላችሁ። የራሱ ሰራተኛ ነው የሚያጋልጠው። ምነው ባረገው የእውነት ባረገው። ለማንኛውም ጋይዝ የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ላይክ ሼር እያደረጋችሁ ስትገቡ ሁላችሁም ቪዲዮን ጀምሩ። እስካሁን አብራችሁ ለቆያችሁ ከልብ ከልብ ነው አመሰግነው። ሰላም ፍቅር ተመኘሁላችሁ። በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።